ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን። ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎችን ወደ እናንተ በማድረስ ኔ ሰብል አበበ ከመሌ ዝግጅት ክፍል ጋር ከእናንተ ጋር የጋራ ቆይታ ማደርግ ይሆናል። ለሰዓቱ የተመራረጡ ከሀገር ውስጥ እንዲሁም ከባህር ማዶ መረጃዎችን ይዘናል። ቀዳሚ ወዳደረግ ነው ወደ ሀገር ውስጥ ጉዳያችን እናልፋለን። ከሰሞኑ በቲማቲም ላይ የተስተዋለው የተጋነነ የዋጋ ጭማሪ ከወቅቱ የአየር ንብረት ጋር ተያይዞ የመጣ መሆኑን የአዲስ አበባ ንግድ ቢሮ አስታወቀ። ከአስራ አምስት ቀናት ወዲህ ሸማቾች ቲማቲምን ጨምሮ በአንዳንድ ምርቶች ላይ የተገነነ የዋጋ ጭማሪ መኖሩን ሲናገሩ ይደመጣሉ። የአዲስ አበባ ንግድ ቢሮ በቲማቲም ላይ የተስተዋለውን የዋጋ ጭማሪ ከወቅቱ አየር ንብረት ጋር ተያይዞ ቲማቲም በስፋት እየተመረተ ባለመሆኑ ነውም ብለዋል። የቢሮ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አቶ አሸናፊ ብርሃኑ ከብስራት ራዲዮ ጋር ባደረጉ ቆይታ እንደገለጹት የገበያ ሁኔታው ለማረጋጋት በሰንበት ገበያዎች ላይ ምርቶች ከ20 በመቶ ቅናሽ ተደርጎባቸው እየተሸጡ መሆናቸውን ሸማቾች በሰንበት ገበያዎች ላይ እየቀረቡ ያሉ ምርቶች ሰዎችን እንዲጠቀሙ ማሳስበዋል። የግብርና ምርቶች ከአየር ንብረት ጋር ተያይዞ የዋጋ ጭማሪ ሊያሳዩ እንደሚችሉ የገለጹት አቶ አሸናፊ ቢሮ ከአምራቾች ጋር ትስስር በመፍጠር ቲማቲምን ጨምሮ ሌሎች ምርቶች ላይ 20 በመቶ ቅናሽ በማድረግ ሽያጭ እንዲያከናውን እየሰራ መሆኑንም ገልጿል። በአዲስ አበባ ከተማ በ15 ቀናት ውስጥ ቲማቲም የ50 ብር ጭማሪ እንዲሁም በኪሎ 25 ብር ይሸጥ የነበረ ድንች 40 ብር፣ ካሮት በኪሎ 70 ብር የነበረው 90 ብር እየተሸጠ ስለመሆኑ ሸማቾች ቅሬታ ማቅረባቸውን ጣቢያችን ብስራት ከዚህ በፊት መዘገቡ የሚታወስ ነው ስትል መባወርቅን ዘግባለች። በጅማ ከተማ የቤት ሰራተኛዋ የሶስት ዓመት ህፃን ሰርቃ ልትሰወር ስትል በቁጥጥር ስር ዋለች። በጅማ ከተማ አስተዳደር ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት እንደገለጸው ተጠርጣሪ ኬሪያ ዘነቡ የተባለች የ አስራ ዘጠኝ አመት ወጣት በአሰሪና ሰራተኛ ቀጣሪ አማካኝነት ወደ አንድ ግለሰብ ቤት በቤት ሰራተኝነት ትቀጠራለች። በቤት ሰራተኝነት ጅማ ከተማ ወረዳ ሁለት ቦቶ ቀበሌ አቶ ሙስጠፋ አባ ማንጫ ቤት መስከረም 5 ቀን 2018 ዓ.ም ተቀጥራ ለ አስራ አምስት ቀናት እንደ ቆየችን መግለጫው አመላክቷል። የ አስራ ዘጠኝ አመቷ ተጠርጣሪ መስከረም ሀያ ቀን 2018 ዓም ከቀኑ ዘጠኝ ሰዓት ላይ በቤት ሰራተኝነት ከተቀጠረችበት የሶስት አመት ከስድስት ወር ህጻንን ሰርቆ እንደተሰወረችም ተገልጿል። የአካባቢው ነዋሪዎችም ከሰዓታት በኋላ ተጠርጣሪዋን ለቤት ባለቤት ለአቶ ሙስጠፋ ደውለው በመናገራቸው በፍጥነት የንግድ መደብራቸውን ሱቅ ዘግተው ወደ መኖሪያ ቤታቸው ሲመጡ ህጻን ልጃቸው መሰረቋን ተረድተው ወዲያውኑ ለጅማ ከተማ ወረዳ ሁለት ፖሊስ ያመለክታሉ። ፖሊስም ከወላጅ አባት የደረሰውን መረጃ ተመላክቶ በማህበራዊ ሚዲያ ገጹ ላይ የወንጀል ድርጊቱን በፎቶግራፍ አስደግፎ የህብረተሰቡን ትብብር ብር ይጠይቃል። ከሰዓታት ቆይታ በኋላ ተጠርጣሪዋ የሰረቀቻትን ልጅ ሸፋፍና በመያዝ ታክሲ ተሳፍራ ከጅማ ከተማ ለመውጣት ስትሞክር ታክሲ ውስጥ ከጎን የተሳፈሩት አንዲት ግለሰብ በማረ ሚዳ በፖሊስ የተለቀቀውን መረጃ ተመልክተው በመጠራጠር የታክሲ ሾፌሩን ወደ ፖሊስ ጣቢያ እንዲያመራ በማድረግ የቤት ሰራተኛ ከሰረቀችው ከሶስት አመት ከስድስት ወር ልጅ ጋር በቁጥጥር ስር አውሏታል። ተጠርጣሪዋ በቁጥጥር እንድትውል ያደረጉ የታክሲ ተሳፋሪዋ ግለሰብ ባገኘው የፖሊስ መረጃ ተጠቅማ ሰራተኛ ያገኘዋ ጥቆማ የሚያስመሰግን ሲሆን አባት ከህጻን ልጁ ጋር እንዲገናኝም አስችሏል። ተከሳሿ ለፖሊስ የሰጠችው ቃል መሰረት ወደ ትውልድ አካባቢዋ ጅማዞ ሲግማን ወረዳ ህፃኗን በመውሰድ ከአባትየው አስፈራርታ ገንዘብ ለመቀበል እንዳሰበች፣ አባትየውም ብቻው ልጃቸውን እያሳደጉ እንደሚገኙ ፖሊስም ከተከሳሿ ያገኘው መረጃ አመላክታል። ህብረተሰቡ የፖሊስ የትብብር መልእክት ተመልክቶ እንዲህ ምላሽ መስጠት እጅግ የሚያስመሰግን መሆኑን የገለጸው መግለጫው የቤት ሰራተኛ ሲቀጠር አስፈላጊውን ማጣራት አድርገው ቢሆን መልካም እንደሆነም ገልጸዋል። በተጠርጣሪዋ ላይ በቂ ማስረጃ በማጠናከር በቅርብ ቀን ለፍትህ አካላት እንደሚላክም ይጠበቃል። ተመልካቾቻችን ከሀገር ውስጥ የያዝናቸው መረጃዎች እነዚህን ይመስሉ ነበር። አሁን ደግሞ ወደ ባህር ማዶ መረጃዎቻችን አልፋለን። የቡርኪና ፋሶ ወታደራዊ መንግስት የአውሮፓ መንግስታዊ ያልሆኑ ድርጅቶች ሰራተኞችን በስለላ ወንጀል በቁጥጥር ስር አዋለ። በቡርኪና ፋሶ ወታደራዊ መንግስት በሰብአዊ ድርጅት ውስጥ የሚሰሩ ስምንት ሰዎችን በቁጥጥር ስር መዋሉን ገልጿል። በስለላና የሀገር ክህደት ክስ መመስረቱን ወታደራዊ መንግስት ቢያስታውቅም፣ የኔዘርላንድ ለትርፍ ያልተቋቋመ ድርጅት ግን ክሱን ያሐሰት ነው ሲል ውድቅ አድርጎታል። የቡርኪና ፋሶ የጸጥታ ሚኒስተር መሐሙድ ሳና እንደተናገሩት ስምንት ሰዎች በቁጥጥር ስር የዋሉት በኔዘርላንድ ለተመሰረተው የሰብአዊ ደህንነት ልዩ የሆነ የዓለም አቀፍ መንግስታዊ ያልሆነ የደህንነት ድርጅት አይኤንኤስኦ ውስጥ ይሰሩ ነበር። ርም ብሏል። ከታሰሩት መካከል አንድ ፈረንሳዊ፣ የፈረንሳይና ሴኔጋል ጥምረት ዜግነት ያላት ሴት፣ የቼክ የማሊና አራት የቡርኪና ቤ ዜጎች መሆናቸውንም ሳና ገልጿል። ሰራተኞቹ ድርጊቱ ከተገለጸ ከሶስት ወራት በኋላ እንኳን ለድርጅቱ መስራታቸውንም ቀጥለዋል። ያለ ፍቃድ ወሳኝ የተባሉ መረጃዎችን እየሰበሰቡ ነበር በማለት የቡርኪና ፋሶ መንግስት ክስም ሰንዝሯል። ለብሔራዊ ደህንነትና ለቡርኪና ፋሶ ጥቅም እንዲሁም ለውጭ ኃይሎች ጎጂ ሊሆን የሚችል ሚስጥራዊ የደህንነት መረጃዎችን ሰብስበው እንዳስተላለፉ የክስ ዝርዝሩም ያሳያል። በትራምፕ የሰላም እቅድ ላይ እስራኤል ጦሯን ከፍልስጤም ግዛት እንደምታስወጣ ሀማስ ዋስትና እንደሚሰጠው ጠየቀ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮቭና የትራምፕ አማች እንዲሁም የመካከለኛው ምስራቅ አማካሪ ያሬድ ኩሽነር የእስራኤልና የሃማስ ቀጥተኛ ያልሆነውን ውይይት ለመቀላቀል በግልጽ ሪዞርት ከተማ ቫርምኤል ቬክ መግባታቸውን ዘግቧል። የትራምፕ ባለ ሀያ ነጥብ የሰላም እቅድ አካል እስራኤል በጋዛ ላይ የምታደርገውን ጦርነት እንድታቆም እና ከፍልስጤም ግዛት እንደምትወጣ የሃማስ ባለስልጣናት ዋስትና እየፈለጉ መሆናቸውን ተሰምቷል። ታዋቂው ፍልስጤም እስረኛ ማርቶን ባጋውቲ እንዲሁም በሐማስና በእስረኞቹ ልውውጥ መጠየቁን የግብጽ መገናኛ ብዙኃን ዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤናሚን ሳናዩ በበኩላቸው የጦርነቱን ዓላማዎች ሁሉ ለማሳካት መስራታቸውን እንቀጥላለን፣ ሁሉም ታጋቾች ወደ ነበሩበት መመለስ፣ የሐማስ አገዛዝ መወገድና ጋዛ ከእንግዲህ በኋላ በእስራኤል ላይ ስጋት እንደማፈጠር ማረጋገጥ ይኖርብናል ሲሉም ተናግረዋል። በሌላ በኩል የፍልስጤም ቀይ ጨረቃ ማህበር እንዳስታወቀው ጦርነቱ ከጀመረ ሁለት አመት ወዲህ 29 ሰራተኞቹ በሰብአዊና የህክምና ተግባራትን ሲያከናውኑ በጋዛ ተገለዋልም ብለዋል እስራኤል በሰሜን ጋዛ የሚገኙ ታማሚዎችም ወደ ሌላ ሆስፒታል የማስተላለፍ ፍቃድ ደጋግማ ክልክላ ላይ ሲል ማህበሩም ገልጿል በደቡብ ጋዛ በኩል በተጨናነቁ የጤና ማዕከል ውስጥ ያለ አስከፊ የሰብአዊ ሁኔታ እየተባባሰ መምጣቱን የመንግስት ድርጅት የህጻናት አድን ፈንድ ዩኒሴፍ አስታውቋል ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው መረጃ የመረጃ ሰዓታችንን ነው። መረጃዎቹን ለእናንተ በማድረስ እኔ ሰብላ አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። ሰላም።